ስራት አንቺ ነገር ያለፈው ዲል ለሽም፣ እንደ አንቺ የለኝም፣ ምንም የለሽም፣ ፍቅረኛ የለኝም ስትል ሃይሚ በአደባባይ አውርተሽ የለኝም ም ነው በኋላ ነው በዚህ ሰዓት የተፈቀረው ወንድ ማለት ነው። ልክ እንደ ብሩኬ ስላልሆነ ረስተዋለች አሁን ነገር ልክ ያላስረዳትም ብሎ ጥሎ ሄደ። መብቱ ነው ጥሎ መሄድ። ምክንያቱም ማስረዳት የፈ ያለበት ጊዜ አልፏል። ፍፄ ምንድን ነው የምታለቀልቀው? ወደ አንድ በኩል ቁም በደንብ ወደዛ ወደዚህ አትበል። እን ወጣኮ፣ መረጃ በቃ ደረሰን እኮ እናንተማ ሄኖክ ስህተት ምኑ ጋር ነው ታዲያ? እዚህ ጋር እኮ ትክክል ነው ሄኖክ እስካሁን ድረስ ትክክል ነው። ቤተሰቦች የመሬ ነው ብላችሁ ሰዓት ያየችውን ጊዜ ብትነግረው ይሄ ሁሉ ጣጣ አይፈጠርም ነበር። ሰው ሄኖክ ትክክል ነው። ሀይሚ ትናገር መብቷ ነው፣ ባለቤት ናት። ተባለ ስንቱ ስንት ስም ወጣለት። ቡቡዬ የኔ ጀግና ይመች፣ በዚህ አጋጣሚ የሚዲያው አንቀጥቃጭ ብዬ አለሁ። ይህ ፍፄ በቃ አታለቅልቅ፣ ወድቀሃል፣ ወድቀሃል። አታለቅልቅ በቃ እኛ ለብሩኬ እንዲህ አይነት መልስ ትሰጣለህ ብለን አልጠበቅንም፣ አልጠበቅንም። ጀመርም ሲጨረስም እኛ ምንም አላሰብንም። ስለ ብሩኬ አንድና አንድ አቋም ያለፈ ታሪክ ሊኖረው ይችላል ብለናል፣ ምክንያቱም ኢንተርቪው ላይ ስለተናገረ ማለት ነው። ከዛ ውጭ ግን በሀይሚ ላይ ምንም አይነት ነገር እንደማይፈጽምባት እኔ መቶ ፐርሰንት እርግጠኛ ነኝ። ብሩኬ በሀይሚ ላይ ቻትም ሆነ ምንም ካረገባት ቻናሌን አቃጥሎ ብዬ ቃል ገብቼ ነበር። ይመቸ ቡቡዬ የእኔ ጀግናይ ባለበት ሰላም ብዝት ይበል። ኡፍ ተመቸኝ እግዚአብሔር ተመቸኝ ስላችሁ ደግሞ ሂዱ በሌላ መንገድ ይመቻችሁ። እናንተም እንደዛ ከሄዳችሁ ማለት ነው። ቲክቶክ ላይ ትናንት እኮ ዘፈንኩላት ለሀይሚ ምንድነው የኒ ለማድረግ ማለት፣ በሰበብ አስባቡ በቃ የኒነሽ ብሎ እንዲናገራት ብዙ ነገር እያደረገች ነው። እኔ ለእሷ ነው የዘፈንኩት፣ ለኔ አይደለም። ጋይሶች፣ አረ ኔ ዛሬ እማጣጥባቸው ወንዶች አሉ ከመላጣ እስከ ፀጉር ፍሪዝ ድረስ ቤተሰብ ሰላም ጤና ይስጥልን። እንዴት ናችሁ? ደና ናችሁ? እኔ ያለው ደና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ኮናጁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየታችሁን የገባችሁን ነገር ኮመንት እያደረጋችሁ የእኔ ውድ ቤተሰቦች አብረን እንቀጥላለን ማለት ነው። እንግዲህ ብሩክና ሀይሚ በፋይሉ መጥተዋል። ግማሾቹ ደግሞ አስመሳያጅ ፋይል አይውጣ ስም ይጠፋዋል ምናምን እያለዋሉ ማለት ነው። በዛቅ ነው የሞትኩት እነሱ ቀደም ብለው ተመልካች ለማሳመን ከዛ ደግሞ ከተል ብለው ባለቤቶቹ ፋይሉ ላሳይህ ነው ለምን ቸኮልክ፣ እንደዚህ ነው ምናምን እያሉ ከቻ ይሉም። ከዛ ሲቀጥል ደግሞ በድሮ ማንነቴ ምናምን እኔ ዩቱብ ቻናል ላይ ቆንጆ ነች ተብዬ ነው ሂጂ ስሪ የተባልኩት፣ ባይዘወይ ማለት ነው። ቆንጆ ያልሆናችሁ ሰዎችም ዩቱብ ቻናል ትሰራላችሁ እንዳትሰሙ የሃይሚን ማለት ነው። ምክንያቱም ቆንጆ ያልሆነ ሰው መስራት ይችላል ዩቱብ ቻናል ማለት ነው። የትኛዋ ቆንጆ ናት ደግሞ ዩቱብ ማለት የትኛዋ ማታምር ሴት ናት? ማታምር ሴትም ሆነች ወንድ አልቀበል ያላት ዩቱብ ቻናል ማለት ነው። ቤተሰቦች ተረረረ እዚህ ጋር መወራጃ ለሃይሚ ምንም እንዳይ ማዳም ሽንት ቤት ብናጥብ ማፋር አድርገሻት ንሽ ማንኛውም ሰው ዩቱብ ላይ ወጥቶ መስራት ይችላል። ጋይስ በዚህ አጋጣሚ ማለት ነው ቆንጆ ነች ተብዬ ዩቱብ ሂጂ ተብዬ ተመርጬ ነው ሞዴልስ ሲኒማ አንድርና እንራራቀሙ እውነት እውነትን ነው የምንነጋግረው። ማንኛሽም ማንኛሽም አመርሽ አላመርሽ፣ የሰው ፍጡር ሆነሽ ማሰብ ከቻልሽ ዩቱብ ቻናል ትሰሪያለሽ። እሺ፣ ይሄን አምናችሁ ተቀበሉ። አይ ሃይሚ ኮንፊደንስ እንደሌለው ሰው መተሽ ማለት ነው። ከኦዲየንስ ጋር እንደዚህ ነው እንደዚህ ነው ለምን ትያለሽ? ሲጀምር እኮ ይሄን አይዲያ ይዘሽ ስትመጪ ምን እንደሚሉሽ ታውቂያለሽ። ስለዚህ የመጣሽበትን አይዲያ ነው እንጂ ማሰላሰል ኦዲየንስ ምን አለኝ ብለሽ አቲ በቃ ሊሰራ ያሰበ ሰው ሊለወጥ ያሰበ ሰው ሁሉን ነገር ነው ተጋፍጦ የሚያልፈው እኛም እንኳን እንዴ በረሃ ተጋፍጠን ነው ይው እዚህ ያለፍ ነው እዚህ ደረስ ነው ደግሞ አትለወጡም ተብለናል ባይዘወይ በቪዲዮ ወጣችሁ አልተባለም ግን ምናልባት እኔን ካካተተኝ ብዬ ልንገራችሁ አልተለወጣችሁም እናንተ ተብላችኋል ከካሜራ ጀርባ ያላችሁ ስለዚህ መለወጣችሁን እንደነ ቃል አይነት እየወጣችሁ አሳዩ። ከካሜራ ጀርባን የተባለው ከካሜራ ወጥታችሁ እንዲህ እንዲህ ታወራላችሁ ብላ ስትል የዛኔ እኔን ይመለከታል። አሁን ግን እኔን አይመለከትም ቤተሰቦች። ምክንያቱም እኔ ከካሜራ ተደብቄ፣ እኔ የተደበቀ ነገር የለኝም። አንዳንድ ቀን በእነሱ ፎቶ ሰራሉ፣ ግን ሞር ሞር እኔ ወጥቼ ነው ያለሁት። ገባችኋ? ከካሜራ ጀርባ እናንተ ብትታዩ ምን ያክል እንደምታሳፍሩ ተብላችኋል። ውይ ወጣችሁ ስሩ። ሞራ ነው ይሄ። በራሱ ቤተሰቦች ቅር እንዳይላችሁ። ባይዘወይ ኦዲንስ ጋር እየመጣችሁ እነ ፍጹምም እነ ቤካም እንደዚህ አረገኝ እንደዚህ አረገኝ ሳይሆን የመጣችሁበትን አላማ ያዘጋጃችሁትን አላማ ግብ ለማስገባት ነው እንጂ ኦዲንስ ምን ያድርጋችሁ። ኦዲንስ እኮ እናንተ የምታመጡትን ነገር ይዞ የተመቸውን ነገር እንደዚህ ብትሆን እንደዚህ ነው እንደዚህ ካልሆንክ እንደዚህ አልሆንክም እያለ ያለው ኦዲንስ ማለት ነው። ኦዲንስ ጋር ጥፋት የለም። ምክንያቱም ርዕሱን ሁሉን ነገር ያመጣችሁት እናንተ ናችሁ። አንዱ ወደ አንዱ ይደግፋል። እኛ ሀይሚና ብሩኬ እንደ አንድ ሰው እኒ ስንል እናንተ ራሳችሁ አሁን ለምሳሌ ፍፄ ትናንትና በቃ እንደዚህ ወግኖ ያለው በቃ በሀይሚ ሳይዝ ነው። ለምን ሆነ አይደለም፣ ይሁን፣ ግን ደግሞ ውሸት የሆነ ነገር ያስጠላል። እናንተ ስፋ፣ ራሳችሁ ሳትግባቡ ያመጣችሁት አይዲያ እናንተ፣ የሚያግባብ አይደለም ያመጣችሁት ማለት ነው። እናንተ ሳትግባቡ ኦዲየንስ እንዴት ነው የሚግባባው? ይሄንንም ታሳቢነት እያደረጋችሁ እናንተ ለምታወሩት ነገር ስትጠነቀቁ ኦዲየንስ ለሚያወራው ነገር ይጠነቀቃል። ሲቀጥል በቃ እንደ ቡቡዬ ሁኑ። እንደ ቡቡዬ ስንት ነገር እንደዛ ተረግጦ ምንም በማታውቁት አያደርግም ስንላችሁ እሱ ኢንስታግራም አይኑንም ልትከለክሉት ነው። አይኑ የሚከልከል እንደምን ነው? ይህን አላበዛችሁት? ምነው ይሄ ልጅ መለኮሰ እንዴ መለኮሰ እንዴ አበዛችሁት በጣም እግዚአብሔርም አበዛችሁት። ባለፈ ታሪክ ማንም አይጠይቀውም። ሲቀጥል ደግሞ ሀይሚን ብትሆን ይሄ ነገር የመጣው ለስራ ስለሆነ ያን ያክል ሃይሚንን ፎከስ አድርጎ መናገር አይቻልም። ግን የምትናገረውን ሀራካቷን ምናምን መናገር ትችላላችሁ። ነገር ግን ርዕሱ የመጣው እሷም ሳታቀርት አይደለም። ፍቅረኛለሽ ስትባል የለኝም በአደባባይ አውርተሽ፣ ሃይሜን አውርተሽ፣ ብሩኬን ያለፈው ፎቶ ከፍቅረኛ ጋር ያየች መሰለኝ ይሄንን ልብሴን አይተሽ እወቂ አላት። ከዚህ በፊት ፍቅረኛ ነበረኝ አልነበረኝም ሲላት አዎ አለች። ስለዚህ ስለ ፍቅረኛው ፍትፍትፍትፍት አርጋ ጎርታ በልታለች። ሰው ዛሬ ላይ ተነስታ እሱን መጠየቅ የለባትም እሱም እሷን የማብራራት እሱ ስለ ያች ልጅ የማብራራት ግዴታ የለበትም። ለምን ከህይወቱ ወታለች። እሱ ያለው ሌላ ዓለም ነው። ሌላ ዓለም ብሏችኋል። ሌላ አለም ነው ያለው እሱ በቃ ስላችሁ። ከሃይሚ ጋ ነው ረጅም ጊዜ የቆየው ረጅሙን ጊዜ የሆነው ብዙ ነገር የሆነው እኔ ሌላ አለም ውስጥ ነኝ፣ ስለ እሷ ማስረዳትም ምንም አልፈልግም፣ ደክሞኛል ነው ያለው ሰ ከዚህ በፊት አስረድቷታል። ድጋሚ ስጠይቀው ግን ደከመው ማስረዳት፣ ስለዚህ ሳያስረዳት ሄደ። የዛናል ራሱ ቆሞ ራሱ እንደዛ በትዕግስት መውራቱ ራሱ በጣም በቃ ልዩ ወንድ ስለሆነ ነው እየመረራችሁ ዋጣ አድርጎት። የአለማየሁ ልጅ እንደዚህ አይነት እንደማንም የወረደ ወንድ አይደለም። የወረደ አይደለም። ገባችሁ? እንኳን የሱ አደረቅ ኮንኩኝ እኔ በሱ ማለት ነው ብሰድቡኝ፣ ምንም አይመስለኝ። ለምን እውነት ያለው ወንድ ነው እውነት የሆነ ለእውነት ነገር ምንም ነገር ብታደረጉ አንገታችሁ እንሰጣላችሁ። እውነት እውነት ናት። ገባችሁ? ይሄንን ስላችሁ ግን ሀይሚ ውሸታም ነች እያልኩ አደለም ሀይሚ የተሰጣት ካራክተር ነው። ምንም ማድረግ አይቻልም። የተሰጣት ካራክተር እሷን አይገልጻትም። ይህንን ቻሉት። የምር እሷ የተሰጣት ለምን በኖርማሊም እንደዚሁ በኖርማሊም በብሩክ በኩል ያላት አቋም ብዙ ጊዜ የፍርሃት ነገር አለባት። የሆነ ነገር ስታይ ምናምን ጓ ማለቷ ይሄ ያለ ነው። ይሄ እና ያ ባህሪዋን የተሰጣት እንድትሰራው ነው የተሰጣት። በእሷም ምንም የሚፈረደው ነገር የለም ግን እሷ ምንድነው እሷ ጋር የፈረድኩት ነገር የዱሮ ታሪክን አምጥታችሁ እናንተ አልተቀየራችሁ ምናምን ያለችው ታሪክ ኒያኮ የድሮ ፎቶሽ ሄደው ስላመጡልሽ የድሮ ቪዲዮሽ ሄደው ስላመጡልሽ ቴንኪው ነው ማለት ያለብሽ ምክንያቱም ዶላር ነው የሚቆጥርልሽ ላይክ እኮ ያደረጉሻል እዛ ሰብስክራይብ ያደረጉሻል ያላረጉሽ ሰዎች ስለዚህ ይሄ ሊቆረቁርሽ አይገባም እዚህ ጋር ደካማ ጎንሽን አሳይተሻል ኦኬ የምሬ ነው እንደዛ ይባል። ምክንያቱም እና ዩቲዩብ ቻናል ላይ አፕሎድ የተደረገ ነገር እኮ ለሰው ልጅ ሊያስተምር ደሞ ብዙ ነገር የማይሆን ነገር ቢሆን እኮ አይጨንም ሲጀመር። ስለዚህ ይሄ ለነሱ ማስረዳት አይጠበቅብሽም። ከፍ ብለሽ ዝቅ አድርጎሻል። ይሄ ንግግርሽ ማለት ነው ምክንያቱም በቃ እንዴት አይሆንማ። እንደዛ ነገር ሊሆን አይችልም። እና ይሄ ብቻ ነው ሀይሚ ጋ ሌላ ምንም ችግር የለውም። ሌላው እንዳያችሁት የቪዲዮ የፎቶ ነገር ራሱ እያጠራጥራል። ለዚህ ቲክቶክ ላይ አውጥተው አፕሊኬሽን ብቻ ነው ሲያስቆጥሩ የነበሩት። እሱ ፓርት ደግሞ በጣም ያስቃል፣ በጣም ማለት ነው። ግን እኔ ከሁሉም ከሁሉም የገረመኝ የፍፄ ማጨብጨብ የፍፄ ማጨብጨብ። ሄኖክ አሁን እንዳላየ ሆኖ ነው ያወራው። ይውጣ በዚህ ልክ መሰደብ የለበትም። እውነት ነው። ብሩኬ በጣም ያሰደው በጣም በጣም በጣም በጣም ምንም ነገር ሲያዩ፣ ግን ደግሞ በዛው ልክ ያመሰገኑት እያከበሩት አሉ። እውነት ለመናገር አያደርገውም ብለው ወንዶቹ ሳይቀሩ ነው የተከራከሩት። ይሄ ማለት ራሱ አንድ ጸጋ ነው። እንዲህ መታመን በራሱ ደስ ይላል። ባለፈ ታሪክ ደግሞ ማንም ሊጠየቅ አይችልም። ከአንዴም ሁለቴ አንድ ጊዜ ሚፍታ ጠይቆት ፍቅረኛ ተናግሯል። አንድ ጊዜ እዩ ጠይቆ ሲንተርቪው ተናግሯል። ምንም የሚያፍርበት ነገር የለም። ደግሞ ያ የነበረው ፍቅር ሕይወት አስተምሮኛል። ይሄኔ እኔ እንደዚህ ጥሩ ሰው ሆኜ ላልታይ ይችል ነበረ፣ ጥሩ ቦታ ላልደርስ ይችል ነበር ብሏል። እውነት ነው። አንዳንድ ሕይወት ያስተምራችኋልም፣ የሆነ ከዓላማችሁም ያሰናክላችኋል። ይሄ ያለፈበት ሰው ያውቀዋል። ትክክል ነው። ይሄ ላይፍ ማለት ነው፣ እንደዚህ ያለበት ፓርት ሀይሚ እንግዲህ አሁን ላይ ለምን አይነት እንደዚህ ሀይዳ እንዳመጣች ባላቅም፣ እንግዲህ ሴትዮዋም አለች ብላለች አለች የሚለውን ፓርት ደግሞ አሁን አውጭ የራሰውም አይኖርም። ምክንያቱም ትናንትና ስልኩ ላይ ራስ የታየውን እያወጡ ነበረ። እኔ ቲክታከሮች ግርም ምትሉኝ እንደው በስም ወልድ ነፍስ እኮ ነው መውጣት ያቀራቸው። አውታውታ እናንተ ፎቶ የሆነ አፕሊኬሽኑ እንዲህ ይታያል። ከዛ በፊት ግን ጋላሪ ውስጥ ገብቶስ ከሆነ እሱም ማውጭ እሱም ብቻ ማወቅ ያቃታችሁ። ምናልባት ስልኩን ዘግቶት ከሆነ እንዲ ሲሰጣት አካባቢ ብሮኬ አፕሊኬሽኑ እንዳለ ወጥቶ ይታያል። ሶ ግርም ምን ያሉኝ በጣም ወሽ መጤ ብጥሳ እያለ ቲክቶክ ላይ በጣም እየሳኩኝ ነበረ። የምሬ ነው የምላችሁ። እና ፍፄ ያው አንድ ጎን ይኑር፣ አታለቅለቅ አታለቅለቅ ፍፄ ምክንያቱም እውነትም ሆነ ውሸትም ሆነ በቃ ደርሶናል እኛ መረጃ ከዚህ በኋላ አያስፈልግም። ተናግረናል። ግን ሄኖክ ትክክል ነው። ይሄ ልጅ ያለፈ ታሪክ ነው የሚኖረው ምንም ሊኖረው አይችልም። ከሰማይ ምን መዓት ነው የሚወርድበት ወይ ምንስ ቢሆን እውነት ነው። ይሄ ልጅ አልወለደ፣ አላገባ ምን አላለ ምንድን ምንም የሚያጣበት የለም። እንደ ወንድ ልጅ ተሳሳተ ይባላል ቢሆን እንኳን ነው ለዛውም ብሩክ አለማየሁ አያደርገውም እንደዚህ እንዲህ ጠዋትና ማታ እንደ ቦርሳ እንዲህ አንግቶ ሀይሚን በምን በምን ቦታ ነው ሴት እሱን የምትፈልገው ስታስቡት እናንተ ራሱ ማለት ነው እ የማይሆነውን እንዲህ ኧረ ቤተሰብ እየተሳሰብን የምሬ ነው። እውነት እንዲህ አሁን እንደዛ ብላችሁ የተናገራችሁ ሰው አላፍራችሁ? ታፍራላችሁ። በእርግጠኝነት ትክክለኛ አድናቂ ከሆናችሁ ታፍራላችሁ። የምሬ ነው። እውነት ነው። ያሳፍራል ይሄ ነገር ማለት ነው። ምንም በማታውቁት ነገር ያን ያህል እሱ እንዲህ ነው፣ እሱ እንዲህ ነው። እያንዳንድሽ አፍሽን ዝግት። በአንድ ቪዲዮ በቃ በአንድ ርዕስ እኮ ነው። በቃ ባለፈ ታሪክ ልጠይቅኝ አትችም። ስኮርስ ባለፈ ታሪክ ማን ይጠይቃል? ባለፈ በድሮ በሬ ያረሰ ማን አለ? የለም። ቤተሰብ ብቻ ለማንኛውም ትንሽ ፀጉር ገባ ገባ ያለ ሰው መሀል ሲገባ ወሬ አደም ቃል ሲባል ሰምቼ ነበር። ትላንትና ቤኪ መቶ አስቀይማችሁም እችላለሁ። ዚህ በኋላ ምንም ነገር እንዳትለዋል አለም እንዲ እና እንተያያለን። አስቀይመንና ይቺ መሀል ያለችውን ፀጉርን ነው ወደኋላ ምወስድልህ እኔ። አንድ ነገር አድርግና ማለት ነው፣ በቡቡ በኩል ማለት ነው። ሰምተሃል ሃይሜ። እንደፈለገችውን መብቷ ነው። ሌሎቻችሁ ግን አያገባችሁም። ፍፄም ሄኖክም ማንም። ሄኖክ እስካሁን አላጠፋም። ፍፄ ግን አስብበት።